የ2005 ኮንዶሚኒየም ተመዝጋቢ ነኝ። አሁን ላይ ያለው የኑሮ ውድነትም የቤት ክራይም ዋጋ በጣም እየጨመረ ነው የሄደው ልጆች ይዘን ከቦታ ቦታ ከአንድ ቤት አንድ ቤት እየቀየርን ልጅ ያለውም ያው አከራይ ብዙም እንደማይፈልግ የታወቀ ነው እና ያለን ተስፋ ምንድን ነው? የተከበሩ ክብርት አዳነች አበበ 12 ዓመት ቆጥበን ከዚህ በኋላ ያለው ተስፋችን ምንድን ነው እንጠብቅ ወይስ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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች ቅሬታቸውን ማቅረብ ጀመሩም። ከንቲባ አዳነች አበቤ በካዛንቺስ 105 ሱቆችን ሰርተው መስጠታቸውን ገለጹም የቤቶች ልማትና አስተዳደር ቢሮ ኃላፊ ከንቲባ አዳነችን አወደሱ። የአሜሪካው የውጭ ጉዳይ ሚኒስተር በአዲስ አበባ ሊያደርጉ የነበረውን ጉብኝት ሰረዙ። ጌታቸው ረዳ ስልጣናቸውን ለአጀንዳ ማስፈጸሚያነት እንደሚጠቀሙበት ገለጹ። እንዲሁም ተወዳጁ መሪ ላይ ለሃያኛ ጊዜ ተካሂዶ ስለከሸፈው የግድያ ሙከራ እንነግራቸዋለን። አብራቸውን ቆዩ። ከንቲባ አዳነች አቤ በካዛንቺስ 105 ሱቆችን ሰርተው መስጠታቸውን ገለጹ። የካዛንቺስ ኮሪደር እና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነውና ነው እና ያሰብነው ሰውን ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ለህዝባችን የገባ ነውን ቃል በተግባር ያረጋገጥንበት የካዛንቺስ፣ ሜክሲኮ፣ ለጋር፣ ቸርችል፣ የስጢፋኖስ፣ አራት ኪሎ ኮሪደር ልማትና መልሶ ማልማት ስራዎቻችን መርቀን ለነዋሪዎቻችን ግልጋሎት ክፍት አድርገናል ብለዋል። የካዛንችስ ኮሪደር ና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነውና ና ያሰብነው ሰውን ነው ያሉት ከንቲባዋ ነዋሪዎችን ፍጹም ለመኖር ምቹ ካልሆነ ሁኔታ ና አካባቢዎች በማውጣት ምቹ የመኖሪያ አካባቢን በመፍጠር ተጠቃሚ ማድረጋቸውን ገልጸዋል። 100 ሄክታር መሬት በሸፈነው የካዛንችስ የኮሪደር ልማትና መልሶ ማልማት ስራ 49 ኪሎ ሜትር የአስፋልት መንገድ ዝርጋታም 81.9 ኪሎ ሜትር የእግረኛ መንገድ ግንባታ፣ 27 ኪሎ ሜትር ሳይክል መስመር፣ 15 የህፃናት መጫወቻ ቦታዎች፣ 8 የስፖርት ማዘውተሪያ ስፍራዎች፣ 16 የህዝብ መዝናኛ ፕላዛዎችና አረንጓዴ ፓርኮች፣ 19 የመጸዳጃ ቤቶች፣ 105 የንግድ ሱቆች 40 የመኪና ማቆሚያዎችና ተርሚናሎች ተካተው መገንባታቸውንም አመላክተዋል። 105 ሱቆችን በመገንባት ከዚህ ቀደም በአካባቢው በልማት ለተነሱ ነጋዴዎች እንዲሁም ለነገዋ የሴቶች ተዋድሶና ክህሎት ማበልጸጊያ ማዕከል ለተመረቁ ሴቶች አስተላልፈናልም ነው ያሉት። አገርን የመገንባት ራዕያችን ዕውን እንዲሆን በልማት የተነሳችው ነዋሪዎቻችን በገንዘብ፣ በጉልበት እንዲሁም ሀብት በማስተባበር አገር በጋራ ለማነጽ በቅንነት ከጎናችን ለቆማችሁ ባለ ሀብቶች፣ ኮንትራክተሮች፣ አማካሪዎች እንዲሁም አመራሮች ሁሉ በከተማ አስተዳደራችን ስም ላመሰግናችሁ እወዳለሁ ሲሉም መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ላደረጉት ድጋፍና የቅርብ ክትትል በራሳቸውና በነዋሪዎችም ስም ምስጋናቸውን አቅርበዋል። የኮንዶሚኒየም ተመዝጋቢዎች ቅሬታቸውን ማቅረብ ጀመሩ። የ2005 የኮንዶሚኒየም ተመዝጋቢዎች በተለያዩ መንገዶች የቤት ጥያቄያቸውን እያቀረቡ ይገኛሉ። በተለያዩ ማህበራዊ ሚዲያ አማራጮች ለዓመታት የጠበቁት የኮንዶሚኒየም ቤት እንዲሰጣቸው እየጠየቁ የሚገኙት ተመዝጋቢዎች አሁን ደግሞ በቲክቶክ በመጠቀም ድምፃቸውን ማሰማት ጀምረዋል። ተመዝጋቢዎቹ እንደ ግለሰብና እንደ ቤተሰብ በቤት እጦት ምክንያት እየከፈሉ ስላለው መስዋዕትነትና እያሳለፉ ስለሚገኙት አሳዛኝ ሕይወት በአደባባይ እየተናገሩ ይገኛሉ። በቲክቶክ ድምፃቸውን ካሰሙ ተመዝጋቢዎች መካከል እነኚህ ሁለት ተመዝጋቢዎች ያቀረቡትን ቅሬታ እንጋብዛችሁም። ስሜ አቶ ኤፍሬም ሀይሉ እባላለሁ። የ2005 ኮንዶሚኒየም ተቆጣቢ ነኝ። ተመዝጋቢ ነኝ እና እኔ ምለው ምንድን ነው፣ እኔ በግል ስራ ነው የምትዳደረው። የሶስት ልጆች አባት ነኝ። ከዚች ከግል ስራ ማግኛት ብር ለቤት አስቤዛ ከፍዬ ለቤት ክራይም ከፍዬ ከተረፈችኝ ደግሞ ቁጠባ ቆጥቤ መንግስት ቤት ይሰጠኛል ብዬ የምጠባበቅ ሰው ነኝ። እና እኔ የሶስት ልጆች አባት ስሆን ልጆቼ በህፃነታቸው ስመዘገብ ህፃናቶች ውስጥ ነበሩ። አሁን ግን ትላልቅ ልጆች ሆነው እነሱ ራሳቸው ቤት የሚፈልግበት ሰአት ነው የደረስ ነው። እና እኛ በጣም ተቸግረናል። ይሄን መንግስት ተገቢ በማድረግ አንድ እልባት እንዲሰጠን በማለት ነው ጠይቆ። አመሰግናለሁ። ሰጠ የ2005 ኮንዶሚኒየም ተመዝጋቢ ነኝ። አሁን ላይ ያለው የኑሮ ውድነትን የቤት ክራይም ዋጋ በጣም እየጨመረ ነው። ሄደው ልጆች ይዘን ከቦታ ቦታ ከአንድ ቤት አንድ ቤት እየቀየርን ልጅ ያለውም ያው አከራይ ብዙም እንደማይፈልግ የታወቀ ነው እና ያለን ተስፋ ምንድን ነው? የተከበሩ ክብርት አዳነች አቤቤ አስራ ሁለት አመት ቆጥበን ከዚህ በኋላ ያለው ተስፋችን ምንድን ነው? እንጠብቅ ወይስ እንዴት ነው ምላሻችን? እንድንነው ቢታይልኝ የኛ ጉዳይ ላለው አመሰግናለሁ። የቤቶች ልማትና አስተዳደር ቢሮ ኃላፊ ከንቲባ አዳነችን አወደሱም። የቤቶች ልማትና አስተዳደር ቢሮ ኃላፊ ክብርት ቅድስት ወልደ ጊዮርጊስ በኤኤምኤን ፕላስ በነበራቸው ልዩ የትንሳኤ ባል ቆይታ ለከንቲባ አዳነች አብ መወድስ አቅርበዋል። ክብርት ከንቲባ የከተማችን ከንቲባ ናቸው፣ ነገር ግን ከንቲባ ብቻ አይደሉም እናትም ናቸው ብለዋል የድዎች እናት ናቸው። የዕድሜ ባለጸጎች እናት ናቸው። ሰው የሆነን ሁሉ ሊያቅፍ የሚችል ሰብዕና የተቸሩ መሪ ናቸው። ሩሩህ ሆነው የሚያራሩህ ናቸው በማለት ከንቲባዋን ገልጸዋቸዋል። በጣም ጎበዝ ናቸው፣ አይተኙም። ክብርት ከንቲባችን ሰርተው የሚያሰሩ ናቸው። እሳቸው ውጭ እያደሩ እንዴት ብለሽ ቤት ተኝተሽ ታድሪያለሽ? የሚያሳፍር ነው። ይበልጥ ለመስራት ትጓጉ ያለሽ። በነገራችን ላይ ይህ ለኔ እድል ነው። ከክብርት ከንቲባችን ጋር መስራት እድል ነው። እድሜና ጤና ይስጣቸው። በጣም የሚገርመኝ ነገር ሁኔታዎችን የሚረዱበት መንገድ ግሩም ነው። አንቺ ያላየሽበትን መንገድ የሚያዩበት ገጽ ልዩ ነው። በአንድ አመት ውስጥ በአዲስ አበባ በርካታ የልማት ስራዎች ተሰርተው አዲስ አበባ እንደ አዲስ የተገነባች ነው፣ በማለት ስለ ከንቲባ አዳነች አቤቤ ያላቸውን ምልከታ አጋርተዋል። ይህንን የተመለከቱ የኮንዶሚኒየም ተመዝጋቢ ተቃዋሚዎች ከንቲባዋ የድሃ እናት ከሆኑ እኛም ድሃንን ጥያቄያችንን በፍጥነት ይመልሱልን ሲሉ አስተያየት ሰጥተዋል። ጌታቸው ረዳ ስልጣናቸውን ለአጀንዳ ማስፈጸሚያነት እንደሚጠቀሙበት ገለጹ። በቅርቡ ከትግራይ ክልል ጊዜያዊ አስተዳደርነት የተነሱትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው የተሾሙት አቶ ጌታቸው ረዳ ያገኙትን ስልጣን በአግባቡ እንደሚጠቀሙበት ገልጸዋል። አቶ ጌታቸው ከዩኤምዲ ጋር በትግረኛ ቋንቋ ባደረጉት ቆይታ ይህንን ስልጣን ያላለቀ አጀንዳይን ለማስፈጸም እጠቀምበታለሁ ብለዋል። እኔ ከትግራይ ፖለቲካ ምራቅ አልፈልግም፣ ያላለቀ የትግራይ አጀንዳ አለ። በአዲሱ የጠቅላይ ተክላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት የስራ ዝርዝር አልተሰጠኝም ያሉት አቶ ጌታቸው አሁን ሳስበው የስራ ዝርዝሩን እኔ ራሴ የምጽፈው ይመስለኛል፣ ይህንን ስልጣን ያላለቀ አጀንዳይን ለማስፈጸም እጠቀምበታለሁ በማለት አቋማቸውን አስቀምጠዋል። የትግራይ ሕዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ። አሁን አሁን ያለውን ወቅታዊ ሁኔታ ሪቨርስ ለማድረግ ሰራለው ነው ያሉት። በተወዳጁ መሪ ላይ ለሃያኛ ጊዜ የተካሄደበት የግድያ ሙከራ ከሸፈም በቡርኪና ፋሶ መሪ ኢብራሂም ትራዎሬ ላይ ያነጣጠረ ግድያ ከሽፎ አልተባለም። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የአገሪቱ የደህንነት ሚኒስተር መሐማዱ ሳና አስታውቀዋል። የአገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪና ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታ እና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምሮ ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሰረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ ዘጠኝ ሰዎች በቁጥጥር ስር ውለዋል ተብሏል። ከግድያ ሙከራው ጀርባ የፈረንሳይ እጅ እንዳለበትም ተዘግቧል። የአሜሪካው የውጭ ጉዳይ ሚኒስትር ሩቢዮ ያቀዱትን የአዲስ አበባ ጉብኝት ሰረዙ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአዲስ አበባና በናይሮቢ ለማድረግ ያቀዱትን ጉብኝት መሰረዛቸው ተዘግቧል። ይህ የሆነው የኬንያው ፕሬዝዳንት ውሊያም ሩቶ በትናንትናው ዕለት ለአምስት ቀናት ጉብኝት ወደ ቻይና ካቀኑ ከሰዓታት በኋላ ነው። እንደ አፍሪካ ኢንተልጀንስ ዘገባ ከሆነ ሩቢዮ በአፍሪካ በሚደረጉት በዚህ የመጀመሪያ ጉብኝት የጸጥታና የንግድ ጉዳዮችን የሚሸፍን እንደነበር የተገለጸ ሲሆን አሁን ግን ላልተወሰነ ጊዜ አራዝመዋል። ኢትዮጵያ በዶናልድ ትራምፕ አስተዳደር በተጣለው አስከፊ የንግድ ታሪፍ ከተጣለባቸው 185 ሀገራት መካከል አንዷ ነው ነች ከኤፕሪል 5 ቀን 2025 ጀምሮ ከኢትዮጵያ ወደ አሜሪካ ለሚገቡ ሁሉም ምርቶች 10 በመቶ የመነሻ ታሪፍ መጣሉ ይታወቃል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁን እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ ጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን